የአምስት ዓመት የፍልሰት የጋራ ስትራቴጂክ እቅድና ብሔራዊ ኮሚኒኬሽን ስትራቴጂ ይፋ ሆነ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የአምስት ዓመት የፍልሰት የጋራ ስትራቴጂክ እቅድና ብሔራዊ ኮሚኒኬሽን ስትራቴጂ የኢትዮጵያን የፍልሰት አስተዳደር ውጤታማ ለማድረግ እንደሚያግዝ ገልጸዋል። የዓለም አቀፉ የፍልሰተኞች ድርጅት የኢትዮጵያ ተወካይ አቢባቱ ዋኔ እቅዱ መደበኛ ያልሆነ ፍልሰትን የሚቀንስና መደበኛ ፍልሰትን የሚያበረታታ መሆኑን ገልጸዋል። የኮምቦልቻ አውሮፕላን ማረፊያ ግንባታ በተያዘለት ጊዜ እንዲጠናቀቅ በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅት ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የአውሮፕላን ማረፊያው የአገልግሎት አሰጣጥና የማስፋፊያ ግንባታ ሂደትን ሲጎበኝ ተቋሙ ለበርካቶች እየሰጠ ያለውን አገልግሎት በጥንካሬ አንስተዋል። የሰዎች ለሰዎች ድርጅት በፈረንጆቹ 2025 በኢትዮጵያ ለሚከናወነው የተቀናጁ የልማት ስራዎች 1.5 ቢሊየን ብር በላይ መደበ። የድርጅቱ ሀገር አቀፍ ዳይሬክተር ይልማ ታዬ ድርጅቱ በኢትዮጵያ ለሚተገብሯቸው የገጠር ልማት ስራዎች የአምስት ዓመት ስልታዊ እቅድ ነድፏል ብለዋል። ድርጅቱ በጎፋ ዞን ፕሮጀክት ሲጀምር፣ በትግራይ፣ አማራና አፋር አዋሳኝ ወረዳዎችም ፕሮጀክት ለመጀመር መዘጋጀቱን አስታውቀዋል። የማዕከላዊ ኢትዮጵያ ክልል መንግስት የኢዳል ፈጥር በዓልና መጪውን የፋሲካ በዓል ምክንያት በማድረግ ለ472 የህግ ታራሚዎች ይቅርታ አደረገ። በወንጀል ጉዳይ ስራ ተፈርዶባቸው በማረሚያ ቤት ከሚገኙት ውስጥ ህጉ የሚፈቅደውን መመዘኛ ሟልተው ለተገኙ በመደበኛ እንዲሁም በልዩ ሁኔታ ለህግ ታራሚዎች ይቅርታ ተደርጓል ተብሏል ብሏል።